ትላልቅ ሰዎችን ማክበር፣ ለነሱ ክብር መስጠት፣ ቦታ መስጠት እንደዚሁም ቁርአን የተሸከሙ ሰዎች በልባቸው ላይ ቁርአንን የያዙ ሰዎች እና ፍትሃዊ የሆኑ መሪዎችን ማክበር አላህን ከማክበር ከማላቅ ይቆጠራል። ሌላ ቦታ ላይ ለይሰ ሚና መን ለም ይርሐም ሰገረና ከኛ አይደለም ለትንሹ ያላዘነ አሉና ወየወቂር ከቢረና ትልቁን እንደዚሁም ደግሞ ያላከበረ ከኛ አይደለም። ለትንሹ ያላዘነ ትልቁን ያላከበረ። ዑለሞቻችን የአይን ብሬኖቻችን ናቸው። በጣም ሊከበሩ ይገባል፣ ሊወደዱ ይገባል፣ ሊወደሱም ይገባል። እንደዚህ አይነት ስጦታዎች ሊበረታታ ይገባል። ይህን ስጦታ ለሸኻችን በመጀመሪያ እንኳን ደስ አላችሁ፣ እንኳን ለዚህ ያበቃችሁ። ይሄ ሲያንስባችሁ ነው፣ ከዚህ በላይ ይገባችኋል እላለሁኝ። ሲቀጥል ደግሞ የሰጠው ወንድም ማንነቱ ሳይታወቅ ዛሬ አንድ ሌትር ዘይት ሰጥቶ የተወሰኑ ነገሮችን የሆነ አምስት ኪሎ ሩዝ ወይ የሆነ ነገር አድርጎ ካሜራ የሚመኝበት ዘመን ላይ ያለ ነው እና ያለ ካሜራ አልሰጥም የሚልበት ዘመን ላይ ያለ ነው። እና እንደዚህ አይነት ብራንድ የሆነ በጣም ቆንጆ ሞዴል የሆነ መኪና ሰጥቶ ማነቱ ግን አይታወቅም። አላህ ያቀሃል፣ ሹክረን፣ ጀዛከላሁ ኸይረን፣ አላህ ይጨምረልህ። እንዳስደሰትካቸው ኡማውንም እንዳስደሰትከው አላህ ያስደስት ግን ሌሎቻችሁም ደግሞ ከሱ ተመራችሁ ደግሞ ከእንደዚህ አይነት ወንድሞች እንደዚህ አይነት ምርጥ ሰዎች በመኖራቸው አልሐምዱሊላህ ያስብላል ወላ። እና ሌሎችም የተደበቁ ሚዲያ ላይ ያልወጡ አጋጣሚውን ያላገኙ ትላልቅ መሻይኮች አሉ። ለኢስላም በጣም ዘብ ቆሙ። እነሱ ለእኛ ብርሃን ማግኘት፣ ብርሃን መፈንጠቅ፣ አላህን እንድናቅ፣ ኢስላምን እንድናቅ ሰበብ የሆኑን ብዙ ትላልቅ መሻይኮች አሉ እና እነሱንም ደግሞ ኢንሻአላህ። ምታዩ ደግሞ ሌሎቻችሁ አላህ ያደርጋችሁ። ሳይለመንላቸው ሲሞቱ ለነሱ ውይ ውይ ሳይባል የቲም ትተው ሞቱ እንደዚህ ሆኑ እንርዳቸው ምናምን ሳይባል በህይወት እያሉ እነሱን በዚሁ ኢንሻላህ በነካ እጅ ደግሞ በዚሁ ሌሎችንም ዑለሞች ቤቶቻቸውንም በመግዛት የግል ቤት እንዲኖራቸው ማድረግ እንደዚሁም መጓጓዣ እንደዚህ አይነት ዑለሞች ታክሲ ሲጋፉ፣ ባስ ላይ ሲጋፉ ማየት ያማል።